ሩታዬ የኔ ቆንጆ የኔ ቀበጥ የዩቱቡ ድምቀት የምንወድሽ ማለት ነው። ዛሬ ደግሞ ፍክት ድምቅ ብለሽ ጨረቃን መስለሽ መጥተሻል። የኔ ውድ በጣም ነው ደስ ያለኝ። ለማና አባቱ ጠላህ ደስ ይበለው ብለሽ አንገትሽን ደፍተሽ አልቅሰሽ የለም። ከዚህ በኋላ ያችኛ ሰሞኑን የነበረችው ሩታ የለችም። አሁን ጠንካራዋ ጀግናዋ ከሆነ ይሆናል፣ ካልሆነም ህይወት ይቀጥላል። እሽ ሩታዬ፣ ለማን ብለሽ እንደዚህ? ነው እኛ ምንፈልገው የእውነት መቼም በእርግጥ ፈልገሽው አይደለም አደለም። ያለቅሰው እየመጣለው ውስጥሽ ያለው ቁስል ነው ያደረግች ግን ቢሆንም ከዚህ በኋላ ያቸኛው አሩታ ያለችም ናፍቀሻቸው ነበር የመዳም ቅመሞችም ጠግ ድረስ ናንቺ የሚወዱሽ እና እንደዚህ የሆነሽም ስላየንሽ በጣም ደስ ብሎናል። በዚህ አጋጣሚ ቤተሰቦች የአብርሽ እህት እንግዲህ ሩታን ዛሬ በልመና ላይ ነበረች። ወደ ቤትሽ ተመለሽ ሩታ፣ ቁስልሽ በደንብ ገብቶኛል። እንደ ሴት ሴት ሚስጥር ናት። ወንዶችን የወንዶችን ገበና ሁሉ የምትሸፍን ሴት ናት። ተፈጥሮ ይሁን ግዳጅ ይሁን ባናቅምኛ ሴቶች የወንዶችን ብዙ ጉድ የምንሸፍ ፍነን እና ሩታዬ እባክሽን እሱንም አውርቸው ነበረ። ዛሬ ብቻሽን አገኝሻለሁ ብዬ ነበር ያሰብኩት። ግን ያው ከእሱ ጋር የመጣሹ ቤተሰብ ነው ችግር የለም። ግን ለአንዴና ለመጨረሻ እንግዲህ ለወንድሜ ለአብርሽ እድሉን ስጭው በማለት ነበር። ሩታ ግን በዚህ ቀርቶ በዚህ ብታረድ ከዚህ በኋላ አስቤበት ራሴን ተመልክቼ የወሰንኩበት ነገር ነው እና ከዚህ በኋላ ለአብርሽ የምሰጠው እድል የለም በማለት ነበረ እና ሩታዬ፣ እኛ ምን ለምንሻለን? የእውነት አብርሽ ተቀጥቷል በደንብ አድርገሽ ቀጥተሸዋል ብለን ነው የምናስበውና ለአብርሽ አንድ እድል ብትሰጪው ምክንያቱም የአሹ ፍሬ የሱ ነው ምንም በእርግጥ ልጃሽና ተጎጂ ማለት አይደለም። ግን ቢሆንም ልጅም የሚወለደውም ልጅ እኮ እግዚአብሔር ብሎ ባርኮ ጤነኛ ሰናም ልጅ እግዚአብሔር ይስጣችሁና ለሁለት ብታሳድጉት ነው ልጅም ደስ የሚለው የአባትንም የእናትንም ፍቅር እየሰጠና እንዳለችውም የአብርሽ እህት እውነት ነው ሴት ልጅ ሚስጥር ናት እውነት ብዙ ነገርም ማስተካከል ትችላለች ና ሩታዬ አንድ እድል ለአብርሽ የመዳም ቅመሞችም እየለመኑች ነው በኮሜንት ሩታዬ፣ ከዚህ የበለጠ አብርሽ ተቀጥቷል። በደንብ ነው የተቀጣው። በእርግጥ እኔ ሳስበው ቤተሰቦቼ አብርሽ ምን የሚስተካከልም አይመስለኝ። የእውነቴን ነው ምላችሁ። ምክንያቱም እዛ ጋ ሴት ልጅ ናት፣ ደክማለች። ግን ቢሆንም ቤተሰብ በጣም በሷ ሰበብ ቤተሰብ እየተጎዳ ነው። ካያችሁ እህቶቹ ጋሽዬ እየከቡታ ድረስ መጥተው ና እንደው ለቤተሰቦቹ ስትል ትጎዳ አይደለም ግን ቢሆንም አንዳንዴ ለምትወዱ ሰው ስትሉ ትጎዳላችኋለን። እኔ እንዳ የሆነ ሆነ የአብርሸ ቤተሰቦች ከትንሽ እስከ ትልቅ ሩታን ይወዷታል። ና እንደው ለእነሱ ስትል አንድ እድል ብሰጠው፣ አሁን አብሯት የመጣው ልጅም እንግዲህ ወንድሜን ያለችው ሩታ ከዚህ በኋላ አብቅቷል። ብዙ ነገር አይተናል እኛ። ይስተካከላል ብለን ብዙ ጠብቀን ነበር። ከዚህ በኋላ ግን የማይሆን ነገር ነው ያለው ልጁ ና በዚህ ልክ መሆን የለበትም። ሩታዬ የልጅሽ አባት ነው፣ አንድ ድል ብትሰጪውና የአንዲና የመጨረሻ አብርሽን ብታዩ፣ እንግዲህ የሁላችንም ጥሪ ነው ማለት ነው። ቤተሰቦች በእርግጥ እንደ ሩታ አይነት ሴት ማግኘት አሁን ላይ አብርሽ የእውነቴ ነው አይችልም። ግን አብርሽ ሳየው ልጅነትም አይመስለኝም ግን ብዙ ነገር ይቀረዋል። ቤተሰቦች የእውነት ይቅርታ አድርጉኝና ብዙ ነገር ይቀረዋል አብርሽ በተለይ መብሰል ላይ የእውነት መብሰል ላይ ብዙ ነገር ይቀረዋልና ሩታ ደግሞ ይመስለኛል ከአብርሽ ትንሽ ጠንከር ያለ በሰል ያለ በሁሉ ነገር በሳል ወንድ ነው የሚያስፈልጋ ብዬ ለትዳር እንደዚያ ነው ወንድ ነው። ያው አብርሽን እንዳያችሁት በቀደማውን ቤት ድረስ ሄዶ እና ወደ ቤት ግቢ ብሎ አበባ ይዞ የደጀግና ነው ብቻውን ማለት ነው። አንድ ሽማግሌ እንኳን አላስከተለና ልጅነትም ይሁን አለማወቅ ይሁን አለመብሰል ይሁን ብቻ አላቅምና። ግን ያው ምን ታረጊዋለሽ፣ አንዴ የሆኑ ሩታዬ ገብተሽበታል። ግን አንዴ ገብተሽበታል፣ ተጎጂ አይደለም። ግን ቢሆንም አንድ ድል ለልጅ ስታይ አንድ ድል ለአብርሽ እየብሰጭው ሁላችንም ደስ ይለናል። ዛሬ ደግሞ እንደዚህ ሆን የስላየዎች ጌታን ደስ ብሎኛል። የኔ ጨረቃ ፍክት በይልኝ፣ ሕይወት ይቀጥላል። ከሆነ ይሆናል ካልሆነ አይሆንም። ግን አንድ ድስ ጩ ብለን ነው ሁላችንም እንግዲህ ጥሪያችንን ለሩታዬ የምናስተላልፈው በዚህ አጋጣሚ። የሩታዬ ምርጥ ወንድም አንችን ይመስላል ወንድም